አማራጭ የገበያ ማዕከላትን በማስፋትና ግብይትን ተደራሽ በማድረግ ገበያ የማረጋጋት ሥራዎችን እየሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። ባለፉት ዘጠኝ ወራት ከአራት ነጥብ ሰባት ሚሊዮን ኩንታል በላይ ምርት የገበያ ትስስር መፍጠሩንም ቢሮ ገልጿል። በቀለት ሾመ በጉዳዩ ላይ ተጨማሪ ያለው። በአሁኑ ወቅት ዜጎችን እየፈተናቸው ካሉት ችግሮች መካከል የኑሮ ውድነት ቀዳሚውን ስፍራ ይይዛል። ይህን ችግር ለመቅረፍ ደግሞ መንግስት የተለያዩ ስራዎችን እየሰራ ስለመሆኑ ይነገራል። የግብይት ተደራሽነትን በማስፋት አምራቾችና ሸማቾች ቀጥታ የሚገናኙበትን የግብይት አማራጭ በመፍጠር የገበያ ማረጋጋት ስራዎችን እየተሰሩ መሆናቸውን የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ ወይዘሮ አትክልት ሀሳቤ ገልጸዋል። የግብይት ፍትሐዊነት ወይም ተደራሽነትን ሊያሰፉ የሚችሉ የእሁድ ገበያዎችን የማጠናከር፣ የድንኳን ግብይቶችን የማጠናከር፣ አምራችና ሸማሽ ቀጥታ ኦንላይን የሚገናኝባቸው አማራጮችን የማስፋት በበርካታ ከተሞቻችን እየሰራ ነው። ከመቶ አስራ ሁለት ባዛር በላይ የግብይት አማራጮች እንዲኖሩ ከመደበኛው ግብይት በተጨማሪ ከሰባ በላይ የሚሆነው አዳዲስ የግብይት አማራጮችን በመፍጠር ቀጥታ አምራችና ሸማቹ እንዲገናኝ አድርገናል። ከአራት ነጥብ ሰባት ሚሊዮን ኩንታል በላይ የተለያዩ ምርቶችን የገበያ ትስስር መፍጠር ተችሏል፣ ያሉት ምክትል ኃላፊዋም በዘላቂነት ገበያውን ለማረጋጋት የሚያስችሉ ዘመናዊ የግብይት ማዕከላት እየተገነቡ ነው ብለዋል። ከአንድ ቢሊዮን ብር በላይ የተወዘዋሪ የብድር አቅርቦት እንዲካሄድ አድርገን ከ አራት ነጥብ ሰባት ሚሊየን ኩንታል በላይ ያስተሳሰርንበት ሁኔታ አለ። ይህ ነጻ ገበያውን ሳይጨምር ማለት ነው። ፊታችን ላይ ያለውን ችግር ለመቅረፍ የአጭር ጊዜ ስራ ነው። ዘላቂ የሆኑ ትልልቅ የገበያ ማዕከላትንም እየገነባን ነው። እንደሚታወቀው ጅምለኞች ብለን የምንጠራቸው ገበያውን በሞኖፖሊ የመዘወር አቅም ያላቸው ነጋዴዎች ላይ ስርዓት አክብረው እንዲንቀሳቀሱ ሰፊ ስራ እየሰራን ነው። በተሰራው የገበያ ማረጋጋት ስራ የግብርና ምርቶች ግብይት እንዲረጋጋ ማድረግ ተችሏል ያሉት ምክትል ኃላፊዋም በአንዳንድ የኢንዱስትሪ ምርቶች ላይ ያለውን የዋጋ ጭማሪ ለማስተካከል የተለያዩ አማራጮችን ተግባራዊ እያደረጉ መሆኑንም አንስተዋል። የግብርና ምርቶች በእጅጉ የመረጋጋት ተንደንሲና ሁኔታ ነው እየታየ ያለው። ከኢንዱስትሪ ምርቶች ዘይት አሁንም ወጣ ገባ አለ። ይህን ወጣ ገባ ለማስተካከል በርካታ እርምጃዎችን እየወሰድን ነው። የመጀመሪያው እርምጃ መንግስት በድጎማ የሚያስገባቸው ዘይቶች ራሳቸውን እና ደህንነታቸውን ጠብቀው በአግባቡ ማኔጅ የማድረግ ሌላኛው ከኢግልድ ጋር በመተሳሰር ሌሎች ሰንፍላወሮችም በልዩ ሁኔታ በሸማች ህብረት ስራ ማህበራት እንዲቀርቡ የማድረግና እያስከተለ ያለውን የኑሮ ጫና የማረጋጋት ስራዎች እየሰራን ነው። የገበያ ማረጋጋት ስራውን ውጤታማ ለማድረግ አንዱ ትኩረት ተደርጎ መሰራት ያለበት ጉዳይ ሕገወጥ ንግድን በዘላቂነት ቁጥጥርና ክትትል ማድረግን ይጠይቃል።